በወተት ላም እርባታ ውስጥ በጣም ወሳኝ ከሚባሉት ጊዜያቶች ውስጥ አንዱ የአለባ ወቅት፣ ላሞች ብዙ ምርት እንዲሰጡ ምን ምን ቅድመ ሁኔታዎችን ማድረግ አለብን? ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንከርማችሁልናል። ስራ እንዴት ነው እየተለፋ ነው? በርቱልን እንላለን። እንግዲህ በዛሬው ዝግጅታችን በወተት ላም እርባታ ውስጥ በጣም ወሳኝ ከሚባሉት ጊዜያቶች ውስጥ አንዱ ስለሆነው ስለ ወተት ላም አለባ ወይም አስተላ አለባ ውስጥ ስንል ወተት እንዴት መታለብ አለበት፣ የወተቱ ጥራት እንዴት መሆን አለበት፣ አለባ ለመልመድም ምን አይነት መንገዶችን ብንከተል በቀላሉ አለባ እንለምዳለን ስለሚሉትና ከዚህ ጋር ተያያዥነት ስላላቸው ጉዳዮች ለመነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንጠቁማለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በወተት ላም እርባታው ውስጥ ለጡት መታመም ብዙ ምክንያቶች ቢነሱም በዋናነት ግን የንጽህና ጉድለትና በትክክል አለባውን አለማከናወን ለጡት በሽታቸው እንደ መንስኤ ይነሳል። የንጽህና ጉድለት ስንል የላሟን ግት፣ ጡቶቿን፣ ግቷንና የጡቶቿን ጫፍ በደንብ አለማጠብ፣ የአላቢውም ንጽህና ጉድለት፣ ልብሱ፣ እጁን፣ አጠቃላይ ንጽህናውን አለመጠበቅ፣ በተጨማሪም ላሟ የምትቆምበት ቦታ ሁል ጊዜ ንጹህ አለመሆን የምትቆምበት ቦታ የምተኛበት ቦታ አጠቃላይ አካባቢዋ ላይ ያሉትን ንጽህና ለመጠበቅ ለጡት መታመም እንደ ምክንያት ሊወሰድ ይችላል። በተገቢው አለማለብ ስንል በቸልተኝነት ማለብ፣ ልምድ ሳይኖር ማለብ፣ በተለያዩ የሥራ ጫናዎች መብዛት እየረሱ ማለብ። በዚህ ምክንያት ወተቱ ውስጡ ስለሚቀር በተደጋጋሚ ይህ ሲከሰት ለጡት በሽታ ለጡት መታመም ወይም ማስታይተስ ሊያጋለጥ ስለሚችል ሁልጊዜ እነዚህ ነገሮች ከግምት ውስጥ በማስገባት የላሟን የጡት ጤንነት መጠበቅ ያስፈልጋል ብለን እንገልጻለን። እነዚህ ነገሮች እንዳይከሰቱ ሁሉ ጊዜ ንጽህናውን መጠበቅ በተገቢው ደግሞ አስተላለብን መለማመድ፣ አስተላለቡን ማወቅ ወሳኝ ነገር ነው ብለን እንገልጻለን። ስለዚህ እንዴት በቀላሉ አለባን መልመድ እንችላለን? እንዴትስ ብዙ ምርት እንዲሰጡን አለባችን ላይ ምን አይነት ትኩረት ማድረግ አለብን ስለሚባሉት ነገሮች ደግሞ እንነጋገር። በወተት ላም እርባታ ውስጥ ስራችንን አስቸጋሪ ከሚያደርግብን ነገር አንዱ ሰራተኛ ረክቶ ስራውን አለመስራቱ አብዛኞቻችን አርቢዎች አለባ ስለማንችል ብዙ ጥፋት ብናይባቸው ማን ያልብልኛል በሚል ስጋት ለስራውን እየበደሉ እያበላሹም ቢሆን አለባውን ትተው እንዳይሄዱ በማሰብና ሰራተኛ በሚቀያየርበትም ጊዜ ት ላይ ብልሽት ሊያጋጥም ስለሚችል የወተት ምርታቸውም ሰራተኛ በተቀያየረ ቁጥር ሊቀንስ ስለሚችል አብዛኛው አርቢ ሰራተኛ እንዳይሄድ ብዙ ማባበሎችን ያደርጋሉ። በእርግጥ ስራው አድካሚና አሰልቺ ሊሆን ይችላል። ቢሆንም ግን የትኛውም አርቢ የወተት ላም እርባታን ከጀመረ በዋናነት ስራውን በተገቢው ጠንቅቆ ሊያውቀው ይገባል ብለን እንገልጻለን። አለባን፣ ምግብ አሰጣጥን፣ ንጽህናን ህክምናቸውን ዝርያቸውን፣ ከዚህ ጋር ተያያዥነት ያላቸውን ነገሮች በተገቢው አርቢው ሊያውቃቸው ይገባል ብለን እንገልጻለን። በዋናነት ደግሞ አለባን ብዙ ጊዜ ሰራተኞች በምን ምክንያት ባይኖሩ ስራውን ለቀው ቢሄዱ፣ የተለያዩ ገጠመኞች ኖረው አላቢው ማለብ በማይችልበት ሰዓት አርቢው በትክክል ገብቶ የማለብ ምግብ መስጠትና ሌሎች ተያዥነት ያላቸውን ጉዳይ የመስራት ኃላፊነትና ግዴታ አለበት። ምክንያቱም ንብረቱ የአላቢው ስለሆነ ማለት ነው። ብዙ ጊዜ ሰራተኛ ይመጣል፣ ሰራተኛ ይሄዳል። በቅርብ ያሉም ሰዎች ይመጣሉ፣ ይሄዳሉ። መጨረሻ ላይ ሊቀር የሚችለው የንብረቱ ባለቤት ስለሆነ በዋናነት አርቢው አለባን በተገቢው ማወቅ ይኖርበታል ብለን እንገልጻለን። ስለዚህም በትክክል ለማለብ ምን ምን አይነት ቅድመ ሁኔታዎችን ማስቀመጥና ጥንቃቄዎች ማድረግ አለብን እና በቀላሉ እንዴት ልንለምድ እንችላለን ስለሚሉት ነገሮች እንነጋገር። ሁል ጊዜ የወተት ላሞችን በቂ ምርትና የተሻለ ምርት እንዲሰጡን የተለያዩ ምክንያቶች፣ መኖ፣ ተያያዥነት ያላቸው መኖ፣ ንጽህና፣ ንጽህና በተገቢው እረፍትና መኝታ ከወሰዱ በቂ መኖ ከወሰዱ ንጽሕናቸው ከተጠበቀ የወተት ምርታቸው እንደሚጨምር እናውቃለን። በአስተላለባችን ምክንያት ግን ወተታቸውን ሊሰቅሉብን ወይም ላይሰጡን ስለሚችሉ ሁልጊዜ አለባ ላይ ሰፊ ትኩረት በቂ ትኩረት ልናደርግ ያስፈልገናል ማለት ነው። በቂ መኖ ሰጥተን በቂ ንጽህና ጠብቀን በቂ ምቹ ቦታ ምቹ መኝታ ቦታ አዘጋጅተንላቸው አስተላለባችን ላይ ችግር ካለ የወተት ምርቱ ይቀንሳል። ስለዚህም ወተት ከማለባችን በፊት ልናደርጋቸው የሚገቡ ጥንቃቄዎች ምንድን ናቸው? አለባ ላይ ምን ማድረግ አለብን? የሚሉትን ነገሮች ስንመለከት ወተት ለማለብ ከመጀመራችን በፊት ልናደርጋቸው የሚገቡትን ጥንቃቄዎች ስንመለከት በቅድሚያ ከማለባችን በፊት አካባቢው ላይ ጸጥታ እንዲኖር ይፈልጋል ምንም ነገር እንዳይረብሻቸው በጣም ወሳኙ ነገር ነው ብለን እንገልጻለን ሌላው የሚታለቡበትን ሰዓት ቋሚ ማድረግ ይጠብቅብናል ብዙ እርባታ ቦታዎች ጠዋትና ማታ የማለቢያ ጊዜ ነው አንዳንድ ጊዜም ብዙ ምርት ያላቸው ወተቶች ብዙ ምርት ያላቸው ላሞች ሲኖሩ እና በተለያዩ ምክንያቶች አለባውን ሶስት ጊዜ ያደርጉታል። በዚህም ጠዋት ከሰዓትና ማታ ማለት ነው። ስለዚህም ሁል ጊዜ በቋሚነት የምናልብበትን ጊዜ ጠዋትና ማታ ሲሆን፣ በቋሚነት በመደበኛነት ሁልጊዜ ጊዜ ልናዘጋጀው ልናስቀምጠው የሚገባ ቋሚ ሰዓት ሊኖር ይገባል ማለት ነው። ምክንያቱም በዚህ ጊዜ እነሱም ያንን ሰዓት ስለሚለምዱት በቋሚነት የወተት ምርታቸው እንዳይቀንስ፣ እንዳይዋዥቅ ለማድረግ ቋሚ የማለቢያ ሰዓት ማዘጋጀት ይጠበቅብናል ማለት ነው። ሌላው በደንብ አለባን የሚችል ሰው ሊያልብ ይገባል። ቢቻል የማይቀያየር ሰው ሰራተኛ ባይቀያየርባቸው የሚያልባቸው ሰዎች ባይቀያ ምናልባት ላሞቹ ብዙ ቢሆኑ እንኳን የላሞቹን ብዛት ቆጥሮ ለሚያልቡት ሰዎች በቋሚነት ማከፋፈሉ የተሻለ ነገር ነው ብለን እንገልጻለን። ስለዚህም በቋሚነት ቋሚ ሰራተኛ ላሞቹን ቢያልባቸው ሰው ስለማይቀያየርባቸው ጠረናቸው ስለማይቀያየርባቸው በቂ ምርት ስለሚሰጡ ሰው ባይቀያየርባቸው ብለን እንገልጻለን። ሌላው ንጽህና ነው። ሰራተኛው ልብሱን ጥፍሩን እጁን በሚገባ ንጹህ ማድረግ ይጠበቅበታል። ጥፍሩ እንዳያድግ ጦታቸውን እንዳይቧጨራቸው ጦታቸው ላይ እክል እንዳይፈጠር ግታቸውን በደንብ አድርጎ ማጠብ የጦታቸውንም ጫፍ በደንብ አድርጎ ማጠብ በጣም ወሳኝ ነገር ነው ብለን እንገልጻለን። ምክንያቱም ለጦታቸውም ጤንነት፣ በኋላ ለሚመረተ ወተት ንጽህና በጣም ወሳኙ ነገር ነው ብለን እንገልጻለን። ጧት ጧትም ቢቻል ብርዱ እንዳይጎዳቸው የምናጥብበት ውሃ ለብ ያለ ቢሆን የተሻለ ነገር ነው ብለን እንገልጻለን። በወተት ላም እርባታ ውስጥ ብዙ ጊዜ የጡት በሽታ ተላላፊ ስለሚሆን የጡት በሽታው ተላላፊ እንዳይሆን ቢቻል በቅደም ተከተል ላሞቹን ብናልብ የተሻለ ነገር ነው ብለን እንገልጽ የሚከተው ስለዚህም በምሳሌ አድርገን ስንመለክ ጊደር የመጀመሪያ የወለዱትን በቅድሚያ ብናልባቸው ባቸው፣ ቀጥሎም ላሞቹን ብዙ ምርት ያላቸውን ብናልብ፣ ቀጥሎም አዲስ የገቡ ላሞች ካሉ እነሱን ብናልብ፣ መጨረሻ ላይ ደግሞ የጡት በሽታ ያለበትን ብናልብ፣ የጡት በሽታው ተላላፊ እንዳይሆን ስለሚያደርግልን፣ ሁልጊዜ በዚህ ቅደም ተከተል ብናልብ ብለን የጡት በሽታው አይተላለፍም ብለን እንገልጻለን። እዚህ ጋር የጡት በሽታ ስንል በውስጥ ያለውን ብቻ ሳይሆን ቆዳቸው ላይ የሚኖሩትን ለምሳሌ እንደ ፎረፎር፣ ሽፍታ የመሳሰሉት ወደሚቀጥለው እንዳይተላለፍ ለማድረግ ስለሚረዳን ይህንን ዘዴ ብንጠቀም በጣም የተሻለ ውጤት ያስመዘግብልናል ብለን እንገልጻለን። አሁን ደግሞ እኛ እንዴት በቀላሉ ማለብ እንልመድ ስለሚለው ነገር እንነጋገር። ብዙ ጊዜ የተለያዩ አስተላለቦች ቢኖርም በዋናነት ሁለት አይነት የአስተላለብ ዘዴ አለ። የመጀመሪያው ጨበጣ፣ ሁለተኛው ደግሞ በአውራ ጣታችን እና በተለምዶ በሌባ ጣታችን ጡታቸውን በመያዝ በሚያስ ለማለብ የሚደረግ ዘዴ ነው። ጨበጣ ስንል የጡቱን ጫፍ በመዳፋችን መሃል አስገብተን በሁሉም ጣቶቻችን ስንጨመቅ ጨመቅ ጨመቅ እያደረግን የምናልበው ያስተላለብ ዘዴ ሲሆን ሁለተኛው ያስተላለብ ዘዴ ደግሞ ባውራ ጣታችን እና በአመላካች ወይም በሌባጣታችን ጨመቅ ጨመቅ ወይም ሳብ ሳብ የምናደርገው ነው። በዋናነት የሚመከረው ለወተቱም ጥራት ቶሎ ለመልመድም፣ ምናልባት እርባታችን ውስጥ ብዙ የሚታለቡ ወተቶች ቢኖሩም የሚመከረው ጨበጣ የሚባለው ወይም በመዳፋችን ማል የጦቱን ጫፍ አስገብተን በጣቶቻችን ጨመቅ ጨመቅ ሳብ ሳብ የምናደርገው አስተላለብ ይመከራል። ይሄ ለንጽህናም ብዙ ምርት እንዲኖረውም ለማድረግ ለላሞቹም ለላሞቹም ደህንነት ብዙ ምርትም እንዲሰጥ እኛም እንዳንደክም የጨበጣን አስተላለብ ብንሞክረው በጣም የተሻለ ነገር ነው ብለን እንገልጻለን። ስለዚህም በአውራ ጣታችንና በአመልካች ወይም በሌባ ጣታችን ከምናልበው ይልቅ የጨበጣው የተሻለ ነገር ነው ብለን እንገልጻለን። በእርግጥ አለባ በአንድ ቀን ላይለመድ ይችላል፣ ግን በድግግሞሽ በድግግሞሽ በጣም ቶሎ በድግግሞሽ በድግግሞሽ ቶሎ ለመልመድ በጣም ቀላል ነው ብለን እንገልጻለን። ያው ትልቁ ነገር ከላሞቹ ጋር ያለንን ቀረረብ ኢንቲሜሲ የተሻለ ማድረግ፣ ማሻሸት፣ ግታቸውን በደንብ አድርጎ ማጠብ፣ ጫፎቻቸውን በደንብ አድርጎ ማጠብ። ብዙ ጊዜ በጣቶቻችንና በጡቶቹ ጫፉ መሃል የሚኖሩ ፍትጊያ ላሞቹን ሊያስቸግራቸው ስለሚችል ቢቻል ቫዝሊን እና ሌሎች አይነት የማለስለሻ መንገዶችን በመጠቀም በቀላሉ እንድናልብ ያደርግ በቀላሉ እንድናልብ ስለሚያደርገን ይህንንም ዘዴ መጠቀሙ የተሻለ ነገር ነው ብለን እንገልጻለን። ስለዚህ ሁል ጊዜ አለባለ መልመድ ሁለት ዘዴዎችን ብንጠቀምና የመጀመሪያው ጡቶቻቸው ምናልባት ጡቶቻቸው አጠራጠር ያሉ ከሆኑ ከሆነ ባውራጣት እና ባመልካች ወይም በሌባጣት መልመድ በአውራ ጣት እና በሌባ ጣት አድርገን ልናልብ እንችላለን። ግን ጡቶቹ የተስተካከለ ከሆኑ በዋናነት ጨበጣ የሚባለውን ያስተላለብ ዘዴ ብንጠቀም ቶሎ ለመልመድ ብዙ ለማለብ ውጤታማ ስለሚያደርገን ይህንን መንገድ ብንጠቀም የተሻለ ነገር ነው ብለን እንገልጻለን። ዋናው ነገር በወተት ላም እርባታ ውስጥ በአስተላለብ ላይ የተሻለ የሚሆነው ከላሞቹ ጋር ያለንን ቅርርብ ቤተሰባዊነት በጣም በማዳበር ስራቸው በመግባት በማሻሸት ገቶቹን በማሻሸት ካት በመለማመድ በቀስታ እየሳቡ ቶሎ ቶሎ ለመልመድ በማድረግ ቶሎ ቶሎ ጫፋቸውን በመሳብ በቀላሉ መልመድ ስለሚቻል ሁልጊዜ ይህን ከግምት ውስጥ በማስገባት ከግምት ውስጥ በማስገባት አለባ በቀላሉ መልበድ እንችላለን ብለን መግለጽ እንችላለን። ስለዚህም ሁልጊዜ ቅርርቡን በማብዛት ግታቸውን በማሻሸት ከሁለት ጣት ይልቅ በጨበጣ በማለብ በቀላሉ በቀላሉ በድግግሞሽ መልመድ እንችላለን ብለን እንገልጻለን። ስለዚህ ይህንን ቶሎ በመልመድ ሰራተኛ ሄደ ቀረ መጣ እያሉ ከመጨናነቅ ጡታቸው ተበላሻ አልተበላሸ ብሎ ከመስጋት፣ በቀላሉ በነዚ ሁለት ዘዴዎች የወተት ላም አለባን በመልመድ አልብለን የእርባታውን ደህንነት መጠበቅ ይቻላል ብለን እንገልጻለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን በጣም ወሳኝ ከሆኑት የወተት ላም እርባታ ውስጥ ካሉት ወሳኝ ጊዜያቶች ውስጥ አንዱ ስለሆነው ስለ ወተት ላም አለባ ለመነጋገር ችለናል። እናንተም ከዝግጅቱ በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃው ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ መልካም የስራ ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልን።